በሀዲያ ዞን አንብቾ ጎዴ ሙስሊሞች ላይ ድብደባ ከመፈጸምም በተጨማሪ ንብረታቸው የማውደምና የዝርፊያ ተግባር እየተፈጸመባቸው መሆኑንም ተሰምቷል። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የተወደዳችሁ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? እነሁ አዳዲስ መረጃዎችን እሺ ወደ እናንተ መጥቻለሁ። ይህንን መረጃ ለብዙ ሰው እንዲደርስ ሼር እንድታደርጉ ጠይቃችኋለሁ። ትናንትና በሀዲያ ዞን አንብቾ ጎ ጎዴ ሙስሊሞች በከፍተኛ ሁኔታ እየተደበደቡ እንደሆነ ቪዲዮ ሰርቼ ነበረ። ዛሬ ደግሞ በተመሳሳይ በሀዲያ ዞን አንብቾ ጎዴ ሙስሊሞች ላይ ድብደባ ከመፈጸምን በተጨማሪ የንብረት የማውደምና የዝርፊያ ተግባር እየተፈጸመባቸው መሆኑን መረጃዎች ያመለክታሉ። በሀዲያ ዞን ሌሞ ወረዳ ዋቻሞ ዩኒቨርሲቲ አቅራቢያ አንብቾ ጎዴ ላይ የፕሮቴስታንት እምነት ተከታዮች በመስጂድ አጠቀብ ቸርች ካልሰራን በሚል ምክንያት ሙስሊሞች ላይ ድብደባ መፈጸማቸውን አስመልክቶ ትላንትና ቪዲዮ ሰርች የላችሁ ነበረ። በተጨማሪ ደግሞ በዛሬው እለት በደረሰኝ መረጃ መሰረት በአካባቢው በንግድ ስራ ላይ በተሰማሩ ሙስሊም ነጋዴዎች ላይ የፕሮቴስታንት እምነት ተከታዮች ነኝ የሚሉ ግለሰቦች ንብረቶቻቸውን የማውደምና የዝርፊያ ተግባር እየተፈጸመባቸው መሆኑን የአይን አዋይ አማኞችና ከነ ከቪዲዮ ማስረጃ ደርሶኛል። መግቢያ ላይ እንዳሰማችሁት ወይም ደግሞ እንዳየ ያችሁት እነዚህ ነጋዴዎችን ንብረታቸው እያወደሙባቸው ያሉ የፕሮቴስታንት እምነት ተከታዮች ናቸው። ነጋዴዎች ሙስሊሞች ናቸው። ንብረታቸው እየወደመ ያለው የሙስሊሙ ንብረት ነው። እያወደሙ ያሉ ደግሞ ፕሮቴስታንት እምነት ተከታዮች ናቸው። የሐዲያ ዞን እስልምና ጉዳዮች ምክር ቤት በትላንትናው ዕለት ከዞኑ መስተዳደር ጋር ውይይት ለማድረግ ወደ ስፍራው አቅንተው የነበረ ቢሆንም ለቀጣይ ሳምንት ማክሰኞ ሚያዝያ ማለትም ቀን 28 1977 ዓ.ም ቀጠሮ እንደተሰጣቸውም ተገልጿል። በአካባቢው የሚገኙ ሙስሊም ነዋሪዎችን በከፍተኛ ችግር ውስጥ እንደሚገኙ የገለጹ ሲሆን የሚመለከተው አካል አሁንም አፋጣኝ መፍትሔ ይሰጠን ሲሉም ጠይቋል። እባካችሁ የሚመለከተው አካል የሀዲያ ሙስሊም ነዋሪዎች እባካችሁ ድረሱልኝ እያሉ ይገኛሉ። የሚመለከተው አካል ይህንን ጉዳይ ቀርቦ ማየት አለበትና ሁላችንም የበኩላችንን እንወጣ። ከሚገርማችሁ ነገር ትላንትና ያንን አድርገው ያንን ሙስሊሞችን ደብድበው እነሱ ራሱ ሲጮሁ ነበረ፣ ደበደቡን ብለው ማለት ነው። ራሳቸው ሙስሊሙ ማህበረሰብ እየደበደቡ መስጂዱ አቅራቢያ ሂደው ቸርች እየገነቡ እንደገና ሙስሊሙን እየደበደቡ እየተደበደብን ነው ብሎ ቪዲዮ በከፍተኛ ሁኔታ ሰርተው ማህበራዊ ሚዲያውን እየቀወጡት ነበረና የእኛ ሙስሊሞች ደግሞ እዛ ጋ የሀዲያ ሙስሊሞች ድምጻቸው ታፍኗል፣ እና እነሱ እዛ ጋ እጅግ በጣም ከፍተኛ ጉዳት ጥቃት እየደረሰባቸው እንዲሁም ንብረታቸውም እየወደመ ነው የሚገኘውና ይህንን ጉዳይ ለሚመለከተው አካል ሼር አድርገን ለሀዲያ ሙስሊሞች እንድረስላቸው። እነሱ እየተደበደቡ እነሱ ንብረታቸው እየወደመ ግን ደግሞ እነሱ ደግሞ ይህንን ማህበራዊ ሚዲያ እያወጡ ሙስሊሞች እየደበደቡ ነው የሚል የውሸት መረጃዎችን እያሰራጩ ይገኛል። እውነታው ግን ሙስሊሞች እየተደበደቡ ነው። የሙስሊሞች ንብረት እየወደመ ነው እና ለሚመለከተው አካል እንዲደርስ ሼር እንድታደርጉ እጠይቃቸዋለሁ። ወደ ሌላኛው መረጃ ያመራለሁ። ወደ ሌላኛው መረጃ ጃይ ሳምራ ከአረብ ሀገር የመጣችን ኢትዮጵያዊ ዘርፎ ያመለጡ ወንጀለኞችን በቁጥጥር ስር ውሏል። የማዳም ቅመም ለፍታ ደክማ ያጠራቀመችውን ንብረት ሌቦች ሸዋሸዋ የተባለ ጥርግ አርገው ዘርፏት ሊያመልጡ ሲሉም በቁጥጥር ስር መያዛቸውንም ተሰምቷል። ተሽከርካሪ ተጠቅመው የሸዋሸዋ የተባለ የታክሲ ላይ የዘረፋ ወንጀል የፈጸሙ አራት ተጠርጣሪዎችን ከነ እግዚቢቱ በቁጥጥር ስር መዋሉንም የኢትዮጵያ ፌዴራል ፖሊስ ገልጿል። ተሽከርካሪ ተጠቅመው የሸዋሸዋ የተባለ የታክሲ ላይ የዘረፋ ወንጀል የፈጸሙ አራት ተጠርጣሪዎች ከነ እግዚቢቱ በቁጥጥር ስር መዋሉንም የኢትዮጵያ ፌዴራል ፖሊስ ገልጿል። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉትም በቤሩት ሀገር ስትሰራ የቆየች የማዳም ቅመም ወደ ሀገራችን መመለስ ላይ ያለችበት የግል ተበዳይ ወይዘሮ በላይ ነው ትንሽ በዱሬ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስደርስ የራይድ ታክሲ አገልግሎት ሰጪ በመምሰል ኮድ ሁለት አዲስ አበባ የሆነ ታርጋ ቁጥሩ 96905 በሆነ ኮሮላ መኪና አሳፍረው ከቦሌ ወጡ። ከዚያም ትንሽ እንዲሄዱ ትራፊክ መጣብን እንዳንያዝ እዚህ ጋር ውረጂ ና ማዶ ተሻግረሽ ትሳፈሪያለሽ እንጠብቅሻለን በማለት ተበዳይ ስትወርድ ሻንጣዎቿን ጭነ ሸዋሸዋ የታክሲ ላይ የዘረፋ ወንጀል ፈጽመው ሲያመልጡ አንድ ጉዳዩን በአይን ቁራኛ ሲከታተል የነበረ እግረኛ የመኪናውን ሰሌዳ ፎቶግራፍ አንስቶ ለኢትዮጵያ ፌዴራል ፖሊስ ትራፊክ ቁጥጥር አደጋ ምርመራ አመራር አመራርና አባላት ፖሊስ ይሰጣል። የትራፊክ ፖሊሶችም የደረሳቸውን መረጃ መሰረት በማድረግ ተጠርጣሪዎቹን በጂፒኤስ በመከታተል አራቱንም ተጠርጣሪዎች ልደታ አካባቢ በቁጥጥር ስር አውሏል። በተጨማሪ ተጠርጣሪዎችና በተሽከርካሪ ላይ በተደረገ ፍተሻ ከተለያዩ ግለሰቦች የተሰረቁ ሰባት ተች ስክሪን ሞባይሎች፣ ስልኮች ሁለት በተን ስልክ እና ከተለያዩ ግለሰቦች የተሰረቁ 84485 ብር 5 መቶ ሪያል መቶ ሪያል አንድ የባለ ሁለት መቶ ሪያል እና ሶስት ባለ አስር ሪያል ኖት ሁለት ባለ አምስት ሪያል መያዙንም የኢትዮጵያ ፌዴራል ፖሊስ አስታውቋል። የግል ተበዳይ ወይዘሪት በላይነሽ በዶሬ ንብረታቸውን ተረክበው በሰላም ወደ ቤታቸው እንዲሄዱም አድርጓል። ፖሊስና ማህበረሰቡ በዚህ መልኩ ተባብረው ከሰሩ ቤተኛውም የሀገራችን አካባቢ ሊፈጠር የሚችለውን የወንጀል ተግባር አስቀድሞ ለመከላከልና ለመቆጣጠር እንደሚችል ይሄ ጥሩ ማሳያ ነውም ብሏል። የኢትዮጵያ ፌዴራል ፖሊስ ትራፊክ ፖሊሶችም በእግዚቢትነት የተያዙ ንብረቶችንና ተጠርጣሪዎችን ለቦሌ ክፍለ ከተማ ፖሊሶች መምሪያ ለሀርቡ ፖሊስ ጣቢያም አስረክቧል። ይህ እጅግ በጣም ደስ የሚል ነገር ነው። በተለይ ደግሞ የማዳም ቅመም ለፍታ ጥራ ግራ የያዘችውን ንብረት በእነዚህ ሸዋሸዋ በተባሉ ሌቦች ወረበሎች ደግሞ በዚህ ልኩ ጠራርገው ሸዋሸዋ ሲያደርጓት በጣም ነው የሚያሳዝነው። እና አልሐምዱላ ንብረቷ በዚህ መልኩ እንደምትመለከቱት ፖሊሶች በቁጥጥር ስር አድርጓቸው ንብረቷን ይዛ ወደ ቤቷ ለመብቃት ደርሳለች። አልሐምዱላ ወደ ቤቷ ገብታለች። ግን የማዳም ቅመሞች ጥንቃቄ እንድታደርጉ ዘንድ አንድ ነገር ልንገራችሁ። እነዚህ ራይድ የተባሉ እንዲሁም ደግሞ የማታቋቸው መኪና ላይ ገብታችሁ እቃችሁን ጭናችሁ እንዳትሄዱ። በተለይ በተለይ ደግሞ ከስደት ወደ ሀገር ስድገቡ እቃችሁን ጥርግርግ አድርጎ ነው እናንተ እዛ ሜዳ ላይ የሚጥሏችሁ። ስለዚህ ጥንቃቄ ያስፈልጋል። ቤተሰብ መጥቶ እንዲቀበላችሁ ቤተሰባችሁን አይታችሁ ቤተሰብ ተቀብሏችሁ ቤተሰብ ቤታቸውን ይዞ እንዲሄዱ አድርጎ እንጂ ለዚህ ራይድን ተጠቅሜ ቤተሰብ ጋር ሄዳለሁ የማላውቀውን መኪና ተጠቅሜ ቤተሰብ ጋር ሄዳለሁ ማለት በጣም አስቸጋሪ ነውና፣ አሁን ያለንበት ጊዜ ላይ በተለይ ሌቦች የበዙበት ጊዜ ነውና፣ ጥንቃቄ በጣም ያስፈልጋል። ጥንቃቄ ማድረግ አለባችሁ። አላህ ይጠብቃችሁ። እንግዲህ የዚች ልጅ ሀቋ ነው፣ ላቧ ነው። እንግዲህ ላቧ ደግሞ ተመልሶላታል፣ አደባትም። እንዲሁም አላህ ስብሃነ ወተዓላ የሆነ ሰው ጥሎላት ነው እንዲያዙ ሰበብያ የሆነ ነው ያም ንብረቷ እንዳይበላ የሆነው ያንን ሰሌዳውን ፎቶግራፍ አንስቶ ለትራፊክ ፖሊሶች የሰጠ ሰው ነው ትልቁን ሚና የተጫወተው። ና አልሐምዱሊላህ፣ አሁን በሰላም ቤቷ ገብታለች። እዚ ጋር እንደምትመለከቱ ሻንጣዎቿ፣ ንብረቶቿ፣ ልብሷ፣ ገንዘቧ በሙሉ ይዛ ወደ ቤት ገብታለች። ና ጥንቃቄ እንድታደርጉ ዘንድ ነው ይህንን ቪዲዮ ይዤላችሁ ወደ እናንተ የመጣሁት ቤተሰቦቼ። ይህንን መረጃ ለሁሉም ሼር አድርጋችሁ እንድታደርሱልኝ ጠይቃችኋለሁ። የዛሬ ቆይታ ይህን ይመስል ነበረ በሌላ ጊዜ